አንቺ ውሃ ጠጪ። አሁን ተረ ውሃ ጠጪ፣ ቁጭ በይ። ከፍተው ገብተው ምንም አያደርጉሽም፣ ወጥተው ወይ አይገሉሽም። ቁጭ በይ። የሰበሩበትም ስለሚታይ ችግር የለም። በቃ እዛ

ወይ፣ ወይ ሰላም ነው እንዴ? አለን ነው የት አካባቢ ብትደርስ ደስ ይለኛል። የምትችል ከሆነ እኔ ወጥቻለሁ። ኦልሬዲ 26 ደቂቃ። ምክንያቱም ድንገት ችግር አለን። አው በር እየሰበሩ ነው ላዋ ላይ። እውነት ፖሊስ ሲሆን ፖሊስ በፍጹም ቤት ውስጥ አይገባም፣ ግቢ ውስጥ እንኳን በዚህ ሰዓት አይገባም። ግን በሩ እየተከተቀጠ ነው። አልተሆን አካባቢ ሎኬሽን ላኩለት አንደኛ እማትዬ አንቺ ተረጋግተሽ ሻንጣውን ምናምን ክላስ ውስጥ ፈትሺ። እቺ መርዝ እቃዋን እዛ ውስጥ ከት በኋላ ለማስወንጀ ለማስወንጀል ሻንጣውን ፈትሺ፣ አልጋሽን ምናምን አካባቢ ፈትሺ፣ ቤቱ ሙሉን ፈትሺ። ከዛ በጠረፈ ቁጭ ብለሽ ጠብቂ፣ ኤምባሲዎች ይደርሱልሻል። አሁን ከዛ በዚህ ሳምንት በመዶሻ በራ ይተብር ሚውቱን ተንሰው ሚውቱን አንሹ ማቲ እና ሻንጣውን ምናምን ምና ፈትሽ አጠገብሻለሁ። ሁሉንም እኮ የሚኬ የሚኬ ለእነዚህ ልጆች ሎኬሽን ላክላቸው ቶሎ በል። ልክ ያለው ልክ ያለው ልክ ያለው ልክ ያለው ሳሪ የሚኬ ቁጥሩንም ላክላቸው ያለሽ

አትን አሻራ አሻራ ምንም እንዳትነኪ፣ ለ እንዳትነኪካል እንዳት ነኪው። ሙኒት ምን ማለት ነው? ሆን ብላ ካስቀመጠችበት ምንም ችግር የለም። አሻራ ይታያ ላ ጉችዬ አሻራ ይታያል። ያወጡልመ ነው እንጂ ከተገኘ ሌላ ወንጀል ነው። ሽንት ቤት ጨምረህ ፍላሽ አርገው። የመጨረሻው አሻራ የእሷ ስለሚሆን አትንካው። የቤቱ ነምበር ቁጥር አለ። የቤቱ ነምበር ቁጥር ጋይስ፣ ዲዋን ብላለች አይደለ? ዲዋን። አልተውን ዲዋን ከተገኘ ዞሮ ዞሮ ተጠያቂ እንዳትሆን ነው። ሆን ብላም ያረብኝ በጫማ ነው እየሄድኩኛለው። አትስቴ ልምጣ ወይ ሌሎች ጎረምሶች ቀድመዋል። ግድ የለም ወደ ጣቢያ ምናምን መሄድ ምናምን ኮሚኒቲ መኖር አለበት። እኔን ያናገረኝ ልጅ ኖርማል ግለሰብ ነው። ሳሪ ኮሚኒቲዎች አንድ ሰው መኖር አለበት። ማናቱ መባላችን አይቀርምልጅ እንትና እሙ እሙ ማንበር ማቴ ቢሮዬናት በሽኔን የሰላት ልብስ የለበስኩኝ ነኝ እንትን ናት ወይ ቢሮ እሷ ናት ወይ ግን፣ አይመለከትሽም። በስ ቢሮ ናት አበሩን መደብደብ አቆሙ እና ሁለት ኢትዮጵያዊ መጥተው እንትን እያለ ነው። የሴትዮዋ ወንድም ነበር። ቅድም ያወረኝ መታለች። ስራ ብዬ ነው እንጂ ከአንድ ማስሬ መታለች። ጌታ ከአንድ ማስሬ ያስመለጠኝ። ተረጋጊ፣ አሁን ተረጋጊ። ፓወር ሰብስቤ ለራስሽ ተረጋጊ፣ አንቺ ራስሽ ተረጋጊ። ከዛ የሚመጣውን ነገር ሁሉ በጸጋ ተቀበይ። እየመጡልሽ ነው እየደረሱ፣ በቃ ተረጋጅ፣ አይዞሽ ሳራ። ምንድን ነው አረ? ነገር የሁል ምን መሰለ የሆነው፣ ወርቅ ጠፋ። በፊትም እንደዛ አድርገዋት ነጻ ወጣለች መሰለኝ። እና አሁንም ወርቅ ጠፋ ብላ ኢጃዛቤና ወይ ስራ ቦታ፣ ስራ ቦታዋ ማለት ነው፣ እዛ አሰሪዎቻ እሺ ከዛ በኋላ አሁንም ወርቅ ጠፋ ብለዋት ይዘዋት እየደበድቧት ነበር እና በቤተሰብ በግሩፕ ሆኖ ሲደበድቧትና ሲበዛባት ክላሶዎች በሯን ዘጋች። ከዛ ስልኩ እንደ ደጋጋሚ ወደ ፖሊስ ብትደውልም አላነሳም አለዋት። ከዛ በኋላ ነው ወደኛ ጮኋ፣ አሁን ድረሱልኝ እያለቻለች። ያነሳሁትም ነገር የለም ክላሴ ውስጥ ነው ያለሁት፣ እና ድረሱልኝ ኢትዮጵያያን ነው እያለቻለች። እዛው ስራ ቦታ ነው ያለችው፣ አሁን እነሱ ቤት ነው ያለችው። ማ የምታዋሪ? እስኪ እስማቸው። ልጆቹ መተው ከሆነ የመጣ ነገር ይምጣ፣ የመጣ ነገር ይምጣ ብለው መተው ነው። እዛ ሁኑ በያቸው፣ እዛ ሁኑ በያቸው። አን ደግሞ አይቀስ ብዬ ነው። መንገዱም ባዶ ነው። እማቲ አንቺ ተረጋጊ። ይኸውልሽ ራስሽን አንድ ነገር እንዳታረጊ ተረጋጊ። ኢምባሲ ደውሉ። ልትያውኛ ይሁን ኢምባሲ ደውሉ ዱ ተረጋግተሽ፣ ይኸውልሽ ፖሊሶቹን ቢሆኑ ሲመጡ በር ላይ ልንገርሽ እኛ ስንጠራቸው በር